በሀገራችን በሎጂስቲክስ ዘርፉ ላይ የሴቶች ተሳትፎ አጥጋቢ እንዳልሆነ ይነገራል። ይህ ችግር በዓለም አቀፍ ደረጃም በተመሳሳይ የሚስተዋል ነው። አሁን ላይ ግን ሴቶች በሌሎች የስራ ዘርፎች ተሳትፎ እንደሚያደርጉት ሁሉ በሎጂስቲክሱም እንዲሳተፉ እየተሰራ ነው። በሎጂስቲክስ ዘርፉ ዜጎች ብቁ እንዲሆኑ እየሰራ ያለው የኢትዮጵያ የጭነት አስተላላፊና የመርከብ አገልግሎት ወኪሎች ማህበር ሴቶችም በዘርፉ እንዲሳተፉ እድል ፈጥሯል። ሴት እናት ነች፣ እህት ነች። በየቤቱም በሆን በቤቱ አመራርና ስራ ያስፈልጋል ሁሉንም ደግሞ ያንን ንጾ መምጣት ደግሞ የተሻለ ነገር መምጣት ደግሞ ለነሱ ኮንትሪቢሽን ደግሞ ከፍተኛ እገዛ እንደሚያደርግ የታወቀ ነው። የአንዳንድ ነገሮችን ሴት ሎጂስቲክ ቻይኖች ይሰራሉ። ግን ከዛ ባለፈ በሰውም ስትሰማ በቃ ይህ ጉልበት ያለው ስራ ምናምን ነው እና ብዙ ሰው አይጋብዝም። አሁን ግን ቴክኖሎጂ ተቀየረ። ሎጂስቲክሱ ራሱ እየዘመነ በሚመጣበት ሰዓት ጉልበት የሚቀረው ነገር በሮቦቲክስ በኤ አይ በተለያዩ ነገሮች እየተተካ ስለሚመጣ አሁን እዚህ ላይ የሴቶች ተዋጽኦ፣ የሴቶች ሊደርሽፕ፣ የሴቶች የተሻለ አፈጻጸም ማሳየት እንግዲህ ሴቶች ትንሽ ቁጭ ብለውን በመስራት ነገሮችንም በደንብ በማሰብ ከወንዶች ትንሽ ስለሚሻሉ ያችን ነገር ግንዛቤ በማስገንዘብ እና እንዲሰሩ በማድረግ የተሻለ ሎጂስቲሻንስ ለማፍራት ነው። እንግዲህ ዋናው ሐሳብ ሴቶችን እዚህ ዘርፍ ላይ በብዛት ማሳተፍ ይጠቅማል ብዬ ማስበው ማለት በተፈጥሮም ቢሆን ሴቶች ከሎጂስቲክስ እቃ ቅርበት አላቸው ብዬ አስባለሁ። ምክንያቱም ቤተሰብን ከማስተዳደር አንጻር የተለያዩ አካባቢያቸው ካለው ማህበራዊ ኑሮች ስንኖር ሴቶች ጥሩ የሆነ እንትን አለን ፖቴንሻሎች አሉ እዚህ ክሎታችን ላይ በትምህርት የታገዛ ወይም ደግሞ ሙያዊ እገዛ ሲደረግበት ወይም ሲጨመርበት ለዘርፉ አሪፍ የሆነ ነገር እናበረከታለን ብዬ አምናለሁ። በዘርፉ ውጤታማ አፈጻጸብ ለማምጣትና የአቅርቦት ሰንሰለት ኩባንያዎችን አቅም ለማሳደግ በሎጂስቲክስ ዘርፉ ሴት ባለሙያዎችን ማካተት አስፈላጊ እንደሆነ ይነሳል። በዚህ መነሻነትም የሴት ኢትዮጵያውያን የሎጂስቲክስ ስልጠና የስራ ተጽዕኖ ልዩነት አስተሳሰብን በመቀነስ ሴቶች በኢንዱስትሪው አዳዲስ ሀሳቦች እንዲያገኙና የስራ ዕድልም እንዲፈጠርላቸው ያደርጋል። ሎጂስቲክስ ብዙ ጥቅሞች አሉት። እለት እለት ከምናከናውናቸው ተግባራቶች በተጨማሪ ምን ያክል ርቀት ይሻገራል የሚለውን ነው ያየ ነው። አሁን ለምሳሌ ሎጂስቲክስ ሲባል እቃውን ማጓጓዝ ብቻ ነበር። ከዛ አልፎ ግን ስቶሬጅ ላይ እንዴት ነው የምናከማቸው፣ እንዴት ነው ወደ ከስተመር የምናደርሰው፣ ማርኬቱ ላይ እንዴት ነው የሚሰራው የሚለው ኢንድ ቱ ኢንድ ከአምራቹ ተነስቶ እስከ ከስተመሩ ድረስ እንዴት ነው የሚደርሰው የሚለውን ነገር ተጨማሪ እውቀት አግኝተናል። ብዙ ተስፋ ይኖረዋል። የስራ እድል ከመፍጠሩ በተጨማሪ እኛ ሀገር ላይ በብዛት ከ40 እስከ 50 ፐርሰንት የሚሆነውን ወጪ የሚወጣው ሌላ ትርፉ የሎጂስቲክስ እና ትራንስፖርቴሽን የሚወጣ ወጪ ነው፣ ከዋናው ጥሬ እቃ በተጨማሪ ያለው ማለት ነው። ስለዚህ ያንኛ የተሻለ እና የተሳለጠ እንዲሆን እናደርጋለን ብለን እናስባለን። ስልጠና እየተሰጠ ያለ እንደሚታወቀው ከተለያዩ የሀገሪቷ ክፍል ተውጣተን ነው ወደዚህ ስልጠና ተካተን ያለ ነው እና አብዛኞቻችን ኦልሞስት ሁላችንም በተለያዩ ዘርፎች ምሩቃንን እና አሁን ሎጂስቲክሱ ላይ ሴቶችን ለማሳተፍ በተደረገው እንትን ነው ወደዚህ ትምህርት የገባ ነው ማለት ነው። ሶ ሁላችንንም ወደ ስራ ለማስገባት እና በተለያዩ የሀገሪቷ ክፍሎች ላይ ወደ ስራ ለማሰማራት ታቅዶ እየተሰጠ ያለ ስልጠና ነው። ፊያታ ዲፕሎማ ፕሮግራም ኢንተርናሽናል አክሬዲትድ ሰርቲፊኬሽን ነው። ለዚህ ብቻ ሳይሆን እነኚህ የተማሩት ወጣት ሴቶች ውጭም ሀገር ሌላ ስራ ቢያገኙ አውቶማቲክሊ በዚህ ባገኙት ሰርቲፊኬሽን የሎጂስቲክስ ስራን የትም አለም ላይ ሄደው መስራት የሚያስችላቸው ሰርቲፊኬሽን ነው። እኛም ደግሞ እነዚህን ወጣቶች አሰልጥነን ስናስጨርስ እንደ አንድ ሎጂስቲሽን ተጠያቂ ነን፣ እነሱን ስራ ለማስገባት ዲጂታል መጥቷል፣ ቴክኖሎጂ መጥቷል። አዳዲስ ነገሮች ስለመጡ ወደዛ መዞር አለብን። የግድ ወደዛ ደግሞ ለመዞር ይህን ጥሩ አይነት ትምህርት እየቀሰሙ ያሉት ልጆች ኦሬዲ ሬዲ ሜድ ናቸው ማለት ነው። ወዲያው ገብተው ሎጂስቲሽን ለማሳለጥና ስራውን ለመግጣት ያግዙናል ማለት ነው። ባቡሩ ላይ መግባት ይችላሉ። ኢንሹራንስ ላይ መግባት ይችላሉ። የትኛውም የሎጂስቲክስ ስርአቱ ላይ መግባትና መሳተፍ ስለሚችሉ እንደ ግዴታም ኃላፊነት አለብን። እዛም ደግሞ ያንን ትምህርት እንደሚያገኙ ሙሉ ለሙሉ እርግጠኛ ማህበሩ ስራ አጥ ለሆኑ ሴቶች ዓለም አቀፍ እውቅና ያለውን የፊያታ ዲፕሎማ በማሰልጠን የስራ ዕድል ለመፍጠር የሚያስችል የሥልጠና መርሃ ግብር ቀርጾ እየሰራም ይገኛል።